በረከቱ ዓለም ምንዋ ከሁላችሁ ጋር ለዘላለሙ ይኑር። ከታምር አስቀድሞ የነበበውን ዝሙት ልቡናቸውን ከፍተው አንቅተው በእብራ በእብራይስጥ ማርያም የምትባል የእመቤታችን ክብሯን ልዕልናዋን ምስጋናዋንም በልቡናቸው አሳድሮት ኑሮት። ማርያም ማለት መንግስተ ሰማያት መርታ የምታገባ ማለት ነው። እመቤታችን ማርያም ዓለም ሳይፈጠር በአምላክ ልቡና ታስባትን ወር ነበር። ፍጥረት ሁሉ እመቤታችንን ለማመስገን ተፈጠረ። አዳምና ሔዋንም እመቤታችን ከነሱ ከእነሱ ልትወለድ ተፈጠሩ። አዳምም እመቤታችን ማርያም ከእሱ አብራ ክትን እንድትከፈል ከዋን ማይፀን እንድትወለድ አውቆ የዋንን ህይወት የነሽላት ነበር። የእመቤታችን ክብሯ ምስጋና ሁሉ ተጽፎ ቢሆን ምንብራና በቻለው ነበር። ሊሰማው የሚቻለው ምን ጆሮ ነው? ሊወስነው ስ የሚቻለው ምን ልብ ነው? አስቦ ሊደርሰው ስ የሚቻለው እንደምን ያለ ልናነው ነገር ግን የተቻለን ያል፣ ከምስጋኗ ጥቂት እንነግራችኋለን። እመቤታችን ማርያም ከአዳም ጀምሮ እስከ አብርሃምና እስከ ሙሴ ድረስ ትነገር ነበር። ከሙሴ ጀምሮ እስከ ኢሳይ ልጅ እስከ ዳዊትም ድረስ በብዙ ምሳሌ እየታየ ትነገር ነበር። የእመቤታችን ትውልዷ በአባቷ በኩል ከንጉሱ ከዳዊት ወገን ነው። በእናቷ በኩል ከሊቀ ካህናቱ ከአሮን ወገን ነው። የአባቷ ስም እያቄም ነው። የእናቷም ስማና ነው። ስጋዊ ነገርን ከማሰም መጠበቅ ከአዳም ልጆች ለማን ተሰጥተው አጥያትን ከማሰም መለ መጠበቅ ለመላእክትስ እንኳን አልተቻላቸውም። በቀደመው ወራት ያልተሰጣቸውን ሽተው በድለው ከሰማይ ወደ ምድር ወርደዋልና እንደም ቤታችን እንደ ማርያም የአማረፊያ የሆነ ማን ነው? እንደም ቤታችን እንደ ማርያም የወልድስ ማደሪያ የሆነ ማን ነው? እንደም ቤታችን እንደ ማርያም የመንፈስ ቅዱስ ንጹህ ቤት የሆነ ማን ነው? ለሰው አዳራስ ለሰዋት ያሳይ ሰራ መኖር ይቻላልን? ከአራቱ ባህርያት ከተፈጠረ ሰው ከእመቤታችን በቀር ሳትን የተሸከመ የተሸከማ ኃጢአትን ያልሰራ የለም። እመቤታችን ማርያም ከመላይት ይልቅ ንጽሄት ናት። እመቤታችን ማርያም ከሴቶች ሁሉ ትበልጣለች። የእመቤታችን ማርያም ሀሳብ እንደ አምላክ ሀሳብ ነው። የእመቤታችን ማርያም መልኳ እንደ አምላክ መልክ ነው። የአምላክን መልክ ይመስላል። እመቤታችን ማርያም ንጽሕት በመሆኑ አምላክን እንዲያድርባት ያደረገችው። እመቤታችን ማርያም ለአምላክ የደስታ ማደሪያ ሆነችው። እመቤታችን ማርያም አምላክን በድንግልና ወለደችው። እመቤታችን ማርያም በነቢያት ትነገር ነበር። እመቤታችን ማርያም በሐዋርያትም ትነገር ነበር። እመቤታችን ማርያም በፍጥረት አንደበት ትመሰገናለች እና የቤተ ክርስቲያን ልጆች አክብሯት። ለእናንተ ለኃጥአን መድኃኒታችሁ ስለሆነች በጎ አገልግሎትን ለሚያገለግላት ዋጋውን ትሰጠዋለች። ሳትጠራጠሩ በፍጹም ልቡናችሁ እመኑ፣ እመኑባት እሷ መድኃኒታችሁ ናትና በስዕሉ አፊት ስገዱ። ለስዕሏ ያልሰገደ ግን ከቆመበት ቦታ ይጥፋ ስም አጠራሩ የማይታወቅ በ በሰማይ ያሉ መላእክት የሚደረግ ይሁን ይሁን ይበሉ ዘከመ ይደሉ እሰግድ ለማርያም ለመቤታችን ስግደት እንዲገባ ሶስት ጊዜ እሰግድልሻለሁ። እሰግድ ለኪ፣ እሰግድ ለኪ፣ እሰግድ ለኪ። እግዚአብሔር ከአንቺ ሰው ሆኖ ሙሽራው ከጫጉላው እንደወጣ ከአንቺ ወጣ። እመቤት የማርያም ወይ ደስ ይበልሽ ብሎ ዋን ሳፎርክ በርሳኑ እንዳመሰገነሽ የጠፋ በጋ አዳምን የፈለገው ባገኘው ጊዜ የተሸከመው እውነተኛ ቸር ጠባቂያችን ክርስቶስ ከአንቺ የተወለደ እመቤት፣ የማርያም ወይ ደስ ይበልሽ። እግዚአብሔር በደን የጣላት ዮሐን ጽኑ የሚጎዳ ማሰሪዋ በአንቺ የተቆረጠላት እመቤት፣ የማርያም ወይ ደስ ይበልሽ። እግዚአብሔር በበሮ ደመና ተጭኖ መጥቶ በማይጸንሻ አደረ እመቤት፣ የማርያም ወይ ደስ ይበልሽ። በቅዱሳን ነቢያት በቅዱሳን መላእክት አድሮ የሚኖር ካንቺ ተወልዶ የተገለጸልን እመቤት የማርያም ወይ ደስ ይበልሽ። ከአብ ከመንፈስ ቅዱስ ጋር የምንሰግድለት ቃል የሚባል እግዚአብሔር በአንቺ ባሕርይ ከአንቺ ይወለድ ዘንድ የወደደሽ እመቤት የማርያም ወይ ደስ ይበልሽ። እኔ ለምእመናን ወንጌልን የማስተምርለት የጌታ እናቱ እመቤት የማርያም ወይ ደስ ሲበልሽ። ከወለድሽው በኋላ ማየተ መድንግልናሽ እንዳይለወጥ አድርጎ የጠበቀ ሽናማን ይልን ይወለድሽው እመቤት የማርያም ወይ ደስ ሲበልሽ። ማየተ መድንግልናሽ ሳይናወጥ ንጉሥ ክርስቶስን የጸነሽ እመቤት የማርያም ወይ ሰላምታ ይገባሻል። ማየተ መድንግልናሽ ሳይለወጥ ንጉሥ ክርስቶስን ይወለድሽ እመቤት የማርያም ወይ ሰላምታ ይገባሻል። ልዩ መድኃኒታችንን በመውለድሽ እናትን አገልጋይን ተብለሻልና እግዚአብሔር ባሕርሽን ባሕር ያድርጎ ባለሟልነትን አግኝተሻልና እመቤት የማርያም ወይ ሰላምታ ይገባሻል። እኛ ከምንወደው እሱም ከሚወደ ልጅሽ ኃጢአታችንን በደላችንን ያስተሰርልን ዘንድ ለምኝል ተአምሪሃ ለእግዝእትነ ቅድስት ድንግል በክሌ ማርያም ወላዲተ አምላክ ጸሎታ ወበረከታ ወምሕረተ ፍቁር ፍቁር ወልዳ ይሃሉ ምስለ ኩልነ ህዝበ ክርስቲያን ላለማለም ልመናዋ ክብሯን በእኛ ለዘላለሙ በእውነት ይደርብንና አምላክን የወለደች በሁለት ወገን ድንግል የሆነች ማለት በድንጋሌ ስጋ በድንጋሌ ነፍስ የጸናች ክብር ትልዕት እመቤታችን ያደረገችው ተአምር ይህ ነው ከካህናት ወገን የምትሆን ሐና የምትባል ሚስት ያገባ ኢያቄም የሚባል ከነገር ይሁዳ የተወለደ አንድ ሰው ነበረ። ሁለቱም እግዚአብሔርን የሚወዱ እግዚአብሔርም የሚወዳቸው ደጋጎች ነበሩ። እግዚአብሔር አምላክ በሠራው ሕግ ጸንተው ይኖሩ ነበር። ሚስቱ ግን መካን ትኖር ነበር። ልጅም ስላልነበራቸው አዝነው ተክዘው ይኖሩ ነበር። ዕለት ዕለት ወደ ቤተ እግዚአብሔር እየሄዱ ልጅ ይሰጣቸው ዘንድ በሀዘን በልቅሶ ልመናቸውን ወደ እግዚአብሔር ያቀርቡ ነበር። ከገንዘባቸውም ከፍለው ለድሆች ለጦማዳሪዎችና ለቤተ እግዚአብሔር ይሰጡ ነበር። እግዚአብሔር ልጅ በመስጠት ልመናቸውን ይቀበላቸው ዘንድ ይደረግልናል በማለት ተስፋ ጸንተው ይኖሩ ነበር። ከለታት በአንደኛው ቀናና ሚስቱና እያቄ ሞተው ወደ ተክል ቦታ ገቡ። ቆመው ሲጸልዩ ርግቦች ከልጆቻቸው ጋር ደስ ብሏቸው ሲጫወቱ አይተው ልጅ ስላለለኝ ስለሌላቸው ፈጽመው አዘኑ። ከሀዘናቸው ብዛትም የተነሳ እንቀላፍቷቸው ተኙ። ሐናም ተኝታ ሳለ በባሏ በኢያቄም እጅ በትር እንደ ተያዘቻችን በትር አብባ አፍርታ አየች። ሁለተኛም እሱ በሀና እጅ ከፍሬው ሁሉ የሚመስለው የሌለ የሚጣፍጥ እጅግ መልከ መልካም ፍሬ ተይዞ አየ። ከእንቅልፋቸው በነቁ ጊዜ ደስ አላቸው። በመኝታቸውም ስላዩት ነገር እርስ በርሳቸው ተነጋገሩ፣ እግዚአብሔርንም አመሰገኑት። ከዚህ በኋላ ፈቃደ እግዚአብሔር ይሁን ብለው ወደ ቤታቸው ገቡ። ከዚህ በኋላ ሐና ጸነሰች፣ ጽንሷም ታወቀ። የጸተኝን ልጅ ለእግዚአብሔር መባ አድርጌ ሰጣለሁም ብላ ለእግዚአብሔር ተሳለች። ሁልጊዜ በጾም በጸሎት ተወስና በፍጹም ደስታ ለድሆች ለጦም አዳሪዎች ምጽዋትን ስትሰጥ ኖረች። ይህን ሁሉ ስላደረገልኝ ፈንታ ለእግዚአብሔር ምን ወረታ አደርግለታለሁ ብላ በልቧ አሰበች። ለመስዋዕት የሚሆነውን ምግብ ሁሉ ከመብላት ትከለከል ነበር። ስግደትንም ታበዛ ነበር። የሰጣትንም ይጠብቅላት ዘንድ ወደ እግዚአብሔር ልመናን አበዛ። ከስድስት ወር በኋላ የሚያና ጽንሷ ታወቀ። የእርሷ ዘመዶች፣ የባሏ ዘመዶች በሰሙ ጊዜ ወደ እሷ መጥተው የህፃንነት ዘመን ካለፈ በኋላ ላንጀ ተደረገ ይህ የምንሰማው ነገር ምንድነው? አሏት። መጽነሷን የሚያዩ ዘንድ ማእፀኗ እንዳሰሱ ዓይኗ የታወረ ከክብርታና እናት ዘመዶች ወገን የአርሳ ባል ልጅ የምትሆን አንዲት ሴት ነበረች። ምንም ሳታውቅ ዓይኗን በዳሰሰች ጊዜ ፈጥና ዳነች። ብጽታና ና ወይ ብፅአን ይገባሻል አለቻት። ዓለም ከተፈጠረ ጀምሮ እንደ አንቺ በማይጸኑ የውራንን አይን የሚያበራ የለምና፣ ዘመዶቿም ሰገዱላት። ብስይታ እና ከአጥቢያ ኮከብ ፀሐይ እንዲከብር በሳቸው ላይም ከበረች ከፍ ከፍም አለች። ዝናዋን በየአገሩ ሁሉ ተሰማ። ድዋያንም ጉሉ እሙማንም ሁሉ እየመጡ ማይጸኗን እየዳሰሱ ይፈወሱ ነበር። ፍጥረትም ሁሉ በማይጸኑ ሳለ ሕመም የፈወሰ በተወለደ ጊዜ እንደምን ያለ ይሆን አሉ። የእስራኤል ልጆች በሰሙ ጊዜ ተሰብስበው ስለዚህ ነገር ምን እንላለን? እነሆ እያቄምና እና የእስራኤልን መንግስት አጠፋ እና ጸንሳሳለች በማይጸኗ ታድናለች፣ በእኛ ላይ ልትነግስ አይደለምንም አሉ። ከሳቸውም አንዱ ያስደንቃቸዋል፣ ሙሴ እንደ ጻፈው በድንጋይ ወግረን እንገድላቸው ዘንድ ኑ አላቸውና ሁሉም ተቃጠሩ። መንፈቀ ሌሊት በሆነ ጊዜ ስሙ ገብርኤል የሚባል መልአክ ከሰማይ ወርዶ በዘመድ የከበራችሁ እያቄምና እናሁ የተነሱ አላቸው ሊባኖስ ወደሚባል ተራራም ወሰዳቸው። እኛን ከአርዌ ሰይጣን ወጥመድ ታድነን መፈራትን መወደድን የተመላች። ታድነንና መፈራትን መወደድን የተመላች። ስሟ ማርያም የምትባል በዚያ ተወለደች። ወደ ጥንተ ነገራችን እንመለስና የጽንሷን ወራት በተፈጸመ ጊዜ በግንቦት አንድ ቀን ከፀሐይ የምታበራ ሴት ልጅ ወለደች። የመልኳም ደም ግባት ከማር ከሰኮር ይልቅ ደስ ያሰኛል። የማዕዘዋም ሽታ ከሽቱ ሁሉ ይበልጣል። ዘመዶቿና ጎረቤቶቿን በሰሙ ጊዜ ፈጽመው ደስ አላቸው። ተሰብስበው ወደ እርሷ መጡ። ወደ እሷም መጥተው ልጇን በአዩ ጊዜ ፈጽመው አደነቁ። እርስ በእርሳቸውም እንደዚህ ቻለች ሁላቴና ከቷ የተናና አናውቅም ተባባሉ። ጸጋ እግዚአብሔር በእርሷ አድሯልና የእግዚአብሔርን ብርሃን በሰውነቷ ሁሉ መልቷልና ከኢያቄምና ከሚስቱ ከሐና ጋራ ደስ እያላቸው የእግዚአብሔርን ቸርነት እየተናገሩ ሰባት ቀን አብረው ተቀመጡ። ያችንም ብላቴና ስሟን ማርያም አሏት፤ ይህም የእግዚአብሔር ስጦታ ማለት ነው። ሰባቱንም ቀን በፈጸሙ ጊዜ በፍቅር ወደየቤታቸው ገቡ። እያቄምና ሐናም ልጃቸው ማርያምን ሲያሳድጉና ስለ ልጃቸው ለሳቸውም ስላደረገላቸው ሁሉ እግዚአብሔርን ፈጽመው ሲያመሰግኑት ሶስት ዓመት ኖሩ። በጾም በጸሎት ተወስነው ለድሆች ለጦም አዳሪዎች ምጽዋት እየሰጡ በጎ ምስራት በመስራትን አበዙ። ልጃቸው ማርያምን በንጽህና ሲያሳድጉ ሶስት ዓመት በተፈጸመ ጊዜ አና ባሏ ኢያቄምን ወንድሜ ሆይ ልጃችን ለቤተ እግዚአብሔር ብጽዓት አድርገን እንስት። ልጃችን ቤተ እግዚአብሔር ልታገለግል ነው እንጂ በዚህ ዓለምኛ ልታገለግል እንዳልተሳልን አስብ አለችው። ቅዱስ እያቄምም ይህንን ነገር ከሚስቱ ከሐና በሰማ ጊዜ በጥሞ ደስ አለው። ለመንገድ የሚሆነውን ስንቅና ለቤተ እግዚአብሔር የሚሆኑን መባ ሁሉ አዘጋጅ ቤተሰቦቻቸውንና ባልንጀሮቻቸውን ዘመዶቻቸውን ሁሉ ጠሩ። ልጃቸውንም ይዘው ሄደው ወደ ቤተ መቅደስ አስገቧት። ካህናተ ቤተ መቅደስ ያሉ ሁሉ በሰሙ ጊዜ እነሱን ለመቀበል ወጥተው መንፈሳዊ ሰላምታ ሰጥቷቸው ቅዱስ እያቄምና ሚስቱ ሐናንም ልጃቸው ማርያምንም አመሰገኗቸው። በአንብሮተ እድ ፈጽመው ባረኳቸው። እግዚአብሔር ሐዘናችሁን በእውነት ተቀብሏቸዋል። ቸር በምትሆን በዚች ልጅም ደስ አሰኝቷቸዋል አሏቸው። መቤታችንንም ለእግዚአብሔር እናትነት የተመረጡሽን እድ ክብርት ሆይ ፍቅር ይገባሻል አሏት። ታቅፈው ይዘውም በታኅሣሥ ሶስት ቀን ወደ ቤተ እግዚአብሔር በፍቅር በአንድነት ወደ ቤተ መቅደስ አስገቧት። ልመኗዋ፣ ክብሯ፣ የልጇ የወዳጇ ቸርነት በሁላችን ላይ ጸንቶ ይደር የሰማነውን በእዝነ ልቡናችን ሰሌዳ ታሳደርብን። የመቤታችን ድንግል ማርያም ረድኤቷ፣ በረከቷ፣ ቃል ኪዳኗ አይለይን ይጠብቀን። ሰዓተ ሌሊቱን ባርኮ ቀድሶ በሰላም በጤና እንዳሳደረን ሰዓተ ማልቱን ባርኮ ቀድሶ በሰላም በጤና ያውለን። በዚህ ቅዱስ ታላቅ ቦታ እንደተሰባሰብን ሁላችን በምንናፍቃት በኢየሩሳሌም ሰማያዊት በመንግስተ ሰማያት ለመሰባሰብ ያብቃን። ሰላም እንዳሳደረ በሰላም ያውለን። በጸሎታቸው አስቡን አትርሱም ብለው የተማጸኑ ወገኖቻችንን በምሕረቱ በቸርነቱ አይርሳብን። የነቢያትን የሐዋርያትን፣ የጻድቃን፣ የሰማዕታትን የቅዱሳንን ጸሎት ልመና፣ ምህላ ሁሉ የተቀበለ የእኛንን ጸሎታችንን፣ ቁመታችንን ሁሉ ተቀብሎ ለሀገራችን ለኢትዮጵያ ምሕረት ቸርነት፣ ለህዝባችን ፍቅር አንድነት ይስጥልን። ሰላም ቀን ያውለን። አባታችን ሆይ ብለን እንፍ